ስም ሰማይና ምድር በተፈጠሩበት በዛ አቅም ቃል በመካከላችን በኢየሱስን ይንቀሳቀስ። አለማትን በፈጠረበት ጉልበቱ በመካከላችን ይንቀሳቀስ። የጨለማው ምክር በኢየሱስ ስም የፈረሰ ይሆን። በናዝሬቱ ጌታ በኢየሱስም የፈረሰ ይሆን። ይህና ድርጋን ክብር ለአንተ ይሆን። ይህም ምሽት ባርክልን በናዝሬቱ ጌታ በኢየሱስ ስም። ያነበብኩት ክፍል ዘጸአት ምዕራፍ ሁለት ላይ ያለውን ቃል ነው። ያነበብኩት ቁጥር አራት ላይ ያለው ቃል እንዲህ ይላል፣ እህቱም የሚደረገበትን ታውቅ ዘንድ በሩቅ ቆማ ተጎበኘው ነበር። ክብር ለኢየሱስ ይሁን። ዛሬ እንደዚህ ነው የለው የእግዚአብሔርን ሀሳብ ማካፍላችሁ የእናንተ መጨረሻ ክብር ነው። እስኪ እኔ መጨረሻ ብሎ እስኪ የአንቺ መጨረሻ ክብር ነው ኢየሱስ ቢሆን ነው። መጨረሻዋን አሳየን ለሚሉ ሰዎች መንፈስ ቅዱስ መልስ አለው። መጨረሻ ክብር ነው፣ መጨረሻ ክብር ነው ብሉ

ምን አይነት ሴት ናት? ኢየሱስ በሙሴና የሚደረገው አይዘኛ ካማሳ የዚህ ህልመኛ መጨረሻ ምንድነው? መጨረሻ ምንድነው? የዚህ ሰው መጨረሻ ምንድነው? ማ ነገር ሲያበቃ፣ ተስፋ ሲያበቃ፣ በቃ ሁሉ ሲጨልም፣ መጨረሻ እስኪ እናያለን የሚል እኮ በደግም በክፉም ብዙ አለው በመልካም ደግሞ ያለው ወይ ጌታ ብሎ ሊጸልይለኝ የሙሴን መጨረሻ አሁን ባዚ ልንገራችሁ ነው። ሙሴ ላይ እግዚአብሔር ፕሮግራም ባይኖረው የሙሴ መጨረሻ ሙራ ሲበላው ነው እንጂ ሌላ ምን አለ? ወንዝ ዳር ግን አንድ ነገር ትላለች የዚህ ብላቴና መጨረሻማ መጨረሻችሁን ዛሬ ነግራችኋል። እስኪ ከጎን ያለውን ክብር ነው፣ ወደ በአራት ክብር ነው። ዛሬ በኢየሱስ ከማይመጥናችሁት ተገፍታችሁ ትወጣለህ። መኪና ሲበላሽ ማለት ነው፣ በቃ ተበላሽቶ ሲቀር ሌላ ጀግና ኢየሱስ ይመጣና መኪናው እኮ

ች ከማራቅም ትከታተልች። ምን ሊሆን ነው? ምን ሊፈጠር ነው? በሙሴ ህይወት ውስጥ አሁን ምንድን ነው? እናቴ ጨርሳለች። ምድር ጨርሷል። ሁሉ ነገር አልቋል። የሙሴ ህይወት ቀጣዩ ም ምን ሊሆን ነው ብላ ስትከታተል ማ እሷ ህት

የሙሴ መጨረሻ መጨረሻ ነው የምጠብቀው። የመጀመሪያ የአሳያት እግዚአብሔር በገድ አገርቤት ውስጥ የማኖሩ ናቸው። ከፍ ያለ ኢኮኖሚ መካከል አንተን የማኖሩ ናቸው። ለእግዚአብሔር ውስጥ ያለውን እህል እሚስማማ አሜን። ለእግዚአብሔር ክብር እሚስማማ አሜን። ዛሬ ነግራ ነው ምትሰራው ቢከፈትልህ በር የሥራ በር ለእግዚአብሔር ክብር እሚስማማ አሜን። ውስጥ ያለው ለመንፈስ እሚስማማ አሜን። ከእግዚአብሔር ሐሳብ ጋር የሚስማማ አሜን። ወደ ህይወት የሚመጣው በረከት ከእግዚአብሔር ጋር የሚስማማ አሜን። አንተ ሊዞክ ገዳር ነው ሚያስማማ አይ ሶብራው

እግዚአብሔር ግን ሶስት ወር በሙሉ የሸሸገችበት ሙሴ እንዲኖር የጣረችበት ሙሴ እንዲኖር እየለፋችበት ያን ዋጋ እግዚአብሔር አንድ ሁለት ብሎ ሙሴ ያለው ሊያለች ናገር መጣች። ሁለቱም ተያይዘው ቤተ መንግሥት ገዳይ ቤት ውስጥ የሙሴ መጨረሻ እንደተባለው አሞራ ሲበላው ሳይሆን ጠላት እንደጠበቀው ኪሳራ ሳይሆን የሙሴ መጨረሻ በፈርዖን ቤት ውስጥ ጉጣ

አ ል ሰል ቤት አንድ ሰው የቀረ ሰውና ለዘና አንድ ሰው አለ ብሎ ሲናገር አለ፣ ግን ሽባ ነው። ምን ነው አይጠብቅህም? ሽባ ነው እንጂ አለ በዶዶባ ነው አለ። ዶዶባ የሚባለው ነገር ባ በቃ ቆሼ ማለት ነው። በጣም ዝቅ ያለ ቦታ ቁነሻ ያለበ አካባቢ ነው። ይች በንጉሥ ውስጥ ሰውዬ ወርዶ በእነዚህ ዓይነት ሲስተም ውስጥ ነው የሚኖረው እና። በጣም በሚገርም ሁኔታ ዳዊት አንድ ሰው ቸርነት ላደርግለት አለ ወይ ብሎ ሲል አለ ግን ሽባ ነው። አለ አምጡት። አሜን። ኢየሱስ ያድና። ምን ምን ይመስላል ቤቱ ያለው እኮ ማቴዎስ ቤት ቁጭ ብሎ ሰውየው ማለት ነው እና ያ ሽባ የነበረው የሳሙኤል ልጅ ልጅ ቁጭ ብሎ አምጡት ብሏል ዳዊት ሲባል፣ ጎረቤት ምን ይመስላል? ምን ምን ይመስላችኋል? ይሄ ሽባ እንኳን አይመረው ዳዊት ምን ሆኖ ነው ይህን ወስደው ምን ሊያደርገው? ያው ምን ሊጠቅመው ነው? ምን ያለ ታዲያ ሁለት ሳሙኤል ምዕራፍ ሦስት ላይ በዳዊትና በሳኦን ቤት ጦርነት ሆነው የሳኦን ቤት እየደቀመ፣ የዳዊት ቤት እየበረታ፣ በዳዊትና በሳኦን ቤት መካከል ኃይለኛ ጦርነት ነበረ። የዳዊት አያላን ሁሉ አወድቀዋል። የሳኦን አያላን ወድቀዋል። ብዙ ብዙ ብዙ ጦርነት ነበር። ጦርነት ነበር በቤተሰብ በቃ ባለው በዳዊትና በሳኦን መካከል አይለኛ ጦርነት ነበር። እና በዚህ ጦርነት ውስጥ ብዙ ኃያላን ወድቋል። ብዙዎች ሞተዋል። ስለዚህ የበቃ ሲስተም ነበር። ስለዚህ ሰው ሁሉም የሚያስበው ዳዊት ያን ቴሞስቴን ሲል አሁን አልኖረ ምን ያደረገ ምን ሊያደርግለት ነው፣ የእሱ መጨረሻ ምንድን ነው ሲባል ክብር ነው ወይ? እኔ ለአንድ ሰው እየተናገርኩ

ሰርቶት ነበር። ምን ሆነ መጨረሻ? አውለው ሲጠይቁ አልሰማህም? ምን የምንቶ ወስደኮ መጨረሻ በዳዊት ገበታ ላይ ከንጉሥ ጋር መኖር ሆኖ፣ አንድ አማኝ ካለ እግዚአብሔር የተናገረኝን ነግራችኋለን። በኢየሱስ ስም ስፍራ የሚያስቀይር የእግዚአብሔር ጉብኝት ያገኛቸዋል

ቸውን ይዞ ገባና በረዘቀ ከዛ ውጭ ያለው በጠቅላላ አንድ ነገር ይጠብቃል። ከሁለት አንዱ ምንድን ነው? የዚህ ነገር መጨረሻ ምንድን ነው ሊሆን የሚችለው? የዚህ ነገር መጨረሻው የሞተች ልጅ በህይወት ትኖራለች። ምን ሊያደርጋት ምን ምን ሊፈጥር ነው? መጨረሻው ማክበር ነው።

እንደዚህ የተከበቡ ሰዎች አሉ። ዛሬ የኢያሪዎስ በር ሲከፈት የኢያሪዎስ ልጅ በህይወት እንደነበረች የለቅሶ ታሪክ ሳይሆን የደስታ ታሪክ እንደቀጠለ ሰዎች እንዳወሩት ሳይሆን ኢየሱስ እንዳወራው ነገር እንደሆነ፣ በኢየሱስም ነገር ይቀየራል። ምን ይፈጠሩ ምን ይሆኑ ብሎ ልጅቷ ከኢየሱስ ጋር ወኪ ያለች

ጋራጋ ኢየሱስ ያድናል። ዛሬ ይጀምራል። ምንስ የሚጀምረው ታውቃላችሁ? እናንተ ከዚህ በኋላ እንዴት ነው መቀጥለው እንዴት ለምትሉት ነገር የእግዚአብሔር ዛሬ ይጀም ማ ዛሬ ይጀምራል። በሁሉ ሰዎች ይወጡት ዛሬ እግዚአብሔር የሚጀምረው ነገር። እሺ በኢያሱ ውስጥ የነበረውን ቅባት እስራኤል እርግጠኛ ቢሆን እግዚአብሔር አንድ ነገር ተናገረ። እያሱ ምዕራፍ ሶስት ላይ ዛሬ በእስራኤል አይ ሁሉ ፊት ከፍ ከፍ ማድረግ ይጀምራለዋል። እና ምዕራፍ አራት ላይ ቁጥር አስራ አራት ላይ እግዚአብሔር ዮርዳኖስን ከከፈለ በኋላ እያሱ በእስራኤል አይ ሁሉ ፊት ከፍ አደረገው።